እሺ ይልቁሱ እኔ አሁን ጥያቄ ቀጥተኛ ነው። አላህ ራሱ ማለት ነው። ለምን አሁን ቁርአን ከአላህ ነው የመጡ አይደለ? ብዙ ጊዜ እኔ ቁርአኑንም ሳነበው እንዲህ የሚል ጥያቄ ማለት ውስጤ እንዲህ የሚል ጥያቄ ይፈጠራል። እሱ ከሆነ የላከው ቁርአኑን እሱ ከሆነ የላከው ለምን ብዙ ጊዜ እንደዚህ መክትቦቹ ላይ እኔ አላህ ይህንን እናደርጋለሁ፣ እኔ አላህ ሮሮ ነ፣ እኔ አላህ እንዲህ ነኝ ብሎ ለምን ራሱን ፕሮቫ አላደረገም? ይህ እንዳለ ሆኖ ግን ጥያቄ ማ ነው፣ እኔ አላህ አልወልድም አልዋለድም ያለው ታሳይ እዚ ካኳ አይወልድም እኮ ነው። ማን ነው ተናጋሪው? ኮ እሱ ግን እኔ ያለ ያለበት አለ ወይም ተናገር። እሱ እየተናገረ ያለው እሱ ስለ አላ ስብንማ ስለ ራሱ እየነገረ ነው። በሌላ በሁለተኛ እንትን አድርጎ ይናገራል። መጽሐፍ ቅዱስ ላይ ብንሄድ ኢየሱስ ክርስቶስ ለምሳሌ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለ ከሰማይ ከወረድኩት በቀር ለምን አላልኩም? አንድ ቁርአኑ ራሱን ችሎ ይመልስልኝ። ቆይ ጣልቃ አትግቢ። እሺ ሁሱ ግን እኔ ወደ መጽሐፍ ቅዱስ ተንተርሳለሁ የምመልስ ሳሳፈባ ጊዜ አውቀጠጥ አንዴ ተረጋጊ። ምን አለች? ራሱን ያልወልድም አልወለድም ብሎ ለምን አልተናገረም? ጥሩ እንደስ ከሆነ ኢየሱስ ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለ ስለማን ነው እየተናገረ ነው ስለ ራሱ በጣም ጥሩ ለምን ከሰማይ ከወረድኩት በቀር ወደ ሰማይ የወጣሁት የለም እኔም የምኖረው በሰማይ የምኖረው እኔ ኢየሱስ ነው ለምን አላለ ይልኝ አሁን ለምሳሌ እዚህ ጋር ማለት ነው ከሰማይ የመጣ ማንም እንደሌለ ግልጽ ነው እሱ ብቻ ነው በሰማይ የመጣው እንደ መጽሐፋችን ለዛ ግልጽ ነው እዚህ ጋር ምን አስረጅኝ አላልኩም ከሰማይ ከወረድኩት በቀር ለምን አላለም? ሌላ ሌላ ይሄንን ሊጣረስ የሚችል የለማ ከሰማይ የመጣ አንድ እርሱ መሆኑ ግልጽ ነው። ከሰማይ ከወረድኩት በቀር ለምን አላለም ነው ጥያቄ። እሱ ምናልባት ቀጥታ የኔን መልስ ትመልስልኝ። እሺ፣ እሺ አንድ ቦታ ላይ ማለት ነው ቆይ ወደ ትጨርሽ። ይሄንን ለምንድን ነው ከሰማይ ከወረድኩት በቀር እኔም በሰማይ የምኖረው የሰው ልጅ ነኝ እያለ ለምን እራሱ አልተናገረም? ነገር ሁለተኛ ይልቅ እሺ እዚህ ጋር አንድ ነገር ልንገር መጽሐፍ ቅዱሳችን ማለት ነው በሰዎች በነቢያትም ሆነ በሐዋርያት እንደተጻፉ እናምናለን ያ ማለት ያዩትን ነው ሐዋርያቶች ያየነውን የዳበስ ነውን አብሮት የነበሩትን ነው ፕሮብ ያደረጉልን ኢየሱስ ነው አለ ኢየሱስ እስከሆነ ድረስ አንቺ እራስሽ በመጣሽበት ከሄድ አልወልድም አላ አይወልድም አይወልድም አለ። ለምን ራሱ አልወልድም አልወለድም አላለም አለች። እሺ እንደሱ ከሆነ ለምን ከሰማይ ከወረድኩት በቀር ወደ ሰማይ የወጣ ማንም የለም እኔም በሰማይ የምኖረው ኢየሱስ ነኝ ለምን አላለም ነው ጥያቄው። አስገድም እንደዚያ ስለ ኢየሱስ ስለ ራሱ እየተናገረ ነው ወይ? አዎ ብለን እኮ ተገባላችሁ። አዎ ስለ ራሱ እየተናገረ ነው። ተሻለ አርላ የሚጠቅም ነገር ብጠይቁ አይሻሉ? ይህን ተናገሩ። ማን ነው በቁርአን ላይ እንዴት የሚጠቅም ነገር? ይሄ እኮ ይሄ እኮ የልክ የእምነት ጉዳይ እኮ ነው አይደል? መሰረት የእምነት ጉዳይ ነው። ለምን እንደዛ አላለ? ከሰማይ ከወረድኩት በቀር ወደ ሰማይ እየወጣ ማንም የለም እኔም በሰማይ የምኖር የሰው ልጅ ነው። ለምን አላለ? እሱን እኮ ነገርኩ። ቀኛ ኢየሱስ ክርስቶስ እሱ ብቻ ከሰማይ እየወረደ እና እሱ ብቻ ከሰማይ ወደ ሰማይ የሄደ አንድ እሱ ብቻ እንደሆነ ግልጽ ነው።

አለሁ ሰላም። የአሁኑን እንትን አውጣልኝና እስቲ አሁኑ ስ ያሳየህን አሳየኝና እስቲ ያለውን ነገር ሻሃዳ መያዝ ይፈልጋሉና አሳየኝ። ሻሃዳ ስለመያዙ ጥያቄ ካለ በዚህ የአሁኑን ቁርአን ክፍል ያሳየው። አንተን ምለው አላህ አይወልድም አይዋለድም። የምለውን አብራራልኝና፣ ያው እሺ ላብራራልህ። አዎ አዎ አብራራልኝና በል ይላል። እንግዲህ በል እያለ የሚያዛቸው አምላክ አላህ ስብሃነ ወተዓላ ራሱ ነው። ማንን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም። ቁል ይላል የአረብኛው ላይ በል እያላቸው እርሱ አላህ አንድ ነው በል አላህ ስብን ስለ ራሱ አንድና ብቸኛ መሆኑ እየተናገረ ነው። አምላካችን አላ አንድ ነው። በአንድነቱ ላይ ሶስትነት የለበት። ሁለተኛ አላ ሶመድ አላህ የሁሉ መጠጊያ ነው በላቸው፣ ከእርሱ ውጭ ሌላ ማንም መጠጊያ የለም። መላእክትም ሆነ ማንም አካል ለሰው ልጆች መጠጊያ ይሆኑ እርሱ ብቻ ነው። ከትሎ ምን አለ አልወለደም አልተወለደም አለ። ያ አንዱ አምላክ አይወልድም አይወለድም። አይደለ ወለም የኩል ለው ክፎ ነሃድ ለእርሱም አንድም ቤት የለውም ማለት እርሱን የሚስተካከለው ማንም የለም እርሱ አንድ ብቻ ነው ይሄ ነው እሺ ገብቶሃል ኦኬ አመሰግናለሁ አንድ አሁን ሱራ አስራ ዘጠኝ ሱራ ማርያም አስራ ዘጠኝ ሰላሳ ሶስት ላይ ያለውንም እስቲ ግልጽ አድርግልኝ። እሺ ወሰላሙ አለይ የውመ ውሊቱ ወም አሞት ወየም ኡባዕሱ ሐይያ ይላል። ሰላምም በእኔ ላይ ነው በተወለድኩ ቀን በምሞትበትም ቀን ህያው በምቀሰቀስበትም ቀን ይላል። እሺ፣ በዚህ ላይ ጥያቄ ምንድነው? እናስረዳ ማለት ትጠይቃለህ። እዚህ ላይ የነቢያው ሙቶ ተነስተዋል ወይስ በቁርአን ገና ነው የሚሞተው ወይስ ምንድነው?

አንድም የመጽሐፍ ባለቤት አይኖርም እርሱ ከመሞቱ በፊት የሚያምኑ ሊሆን እንጂ ይላል። ወደፊት ወርዶ እንደሚሞት ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሀዲስ ላይ ልክ እንዲሁ የማርያም ልጅ መሲሁ ወደፊት ይወርዳል ከሰማይ፣ ከዚያም በምድር ላይ የሚቆየውን ቆይታ ቆይቶም ለማንኛውም ሰው ይሞታል ብለው ተናግረዋል። እና የተወፋ ከዚያም ይሞታል አሉ። ቁርአን ገና እንደሚሞት ይናገራል ቁራላ ያለ ልታሳየኝ ትችላለህ? ስልህ ገና እንደሚሞት ተመልሶ መጥቶ እንደሚሞት አሁን በዚህ ላይ እንደተረዳሁት ሞቶ እንደተነሳ ነገር ነው። እና እየመሰለኝ ያለው መጽሐፍ ቅዱስን ስለምለው ገና መቶ እንደሚሞት ካለ እስኪ በቁራን ክፍል አስረዳኝና እዚህ ጋር ያው እና ካሜራ ላዙሮ እዚህ ጋር እኛ አላህ መልክተኛን የመርየም ልጅ አልመሲሕን ገደልን በማለታቸው ረገብራቸው ካለ በኋላ አልገደሉትም አልሰቀሉትም፣ አለ እንዲያታሰጡኛ ፖስ ከሚጨርስ ልጠብቅ። በጣም አስቸኳይ ጥያቄ ነው። አልገደሉትም አልሰቀሉትም ካለ በኋላ ይልቁንስ አላህ ዒሳን ወደ እርሱ አነሳዋል። ያው ከግድያ ከስቅላት አድኖታል ወደ እርሱ አንስቶታል። ከዚያ ወርዶ ደግሞ እንደሚሞት ይነግረናል። በሌላል ቀጥሎ ያለው ላይ ከመጽሐፉም ሰዎች ከመሞቱ በፊት በእርሱ በዒሳ በእርግጥ የሚያምን ቢሆን እንጂ አንድም የለም። በትንሳኤም ቀን በእነርሱ ላይ መስካሪ ይሆናል። አያ ከመሞቱ በፊት እያለ ይናገራል። እንግዲህ ካነሳው በኋላ ዳግም በሚመጣ ጊዜ እንደሚሞት አላህ ስብሃነ ወተዓላ ይናገራል። ከመሞቱ በፊት በእርሱ ያምናሉ። በእርሱ ትክክለኛ ማንነት እርሱ የአምላክ መልእክተኛ ነብይ እንደሆነ ይህን እውነትን ይነግራቸዋል። መጥቶ የዛኔ ተናግሮ ይህንን ይሞታል እና ከመሞቱ በፊት እያለ ያስቀምጠዋል። እንደሚሞት ወደፊት መጥቶ ይነግረናል። ኖ ኖ፣ እንደዛ ነው ምለው ስል ከመሞቱ በፊት ስል ለማን ነው እየተናገር ያለ? ከመጽሐፉ ሰዎች ከመሞታቸው በፊት ይላል አይደል? ከመሞቱ ነው የሚለው። የመጽሐፉን ሰዎች ነው እያለ ያለ እና ትርጉሙ የሚነጋ አለ ሞት የሚናገሩ ስለ እርስ ነው። ከመሞታቸው በፊት ሳይሆን ከመሞቱ በፊት ነው የሚለው። አንተ ጋር ያለውን ትርጉም አወጣሁሽ። ችግር የለውም ስልህ ከመሞቱ በፊት የሚለው አይ፣ ላወጣልህ አልችልም እኔ ስለ አንድ ስልክ ነው እየተጠቀምኩ አለ ለማውጣት ነው ያመጡ በቃ ለሰይ ችግር የለው ከመሞቱ በፊት እንጂ የሚለው ከመሞታቸው በፊት አይደለም የሚለው። እሺ፣ ያ እና እዚህ እያሳየ ነው በደንብ ተመልከት። እሺ፣ ያው ከመሞቱ በፊት ነው የሚለው። ከመጽሐፉ ሰዎች ከመሞቱ በፊት በእርሱ በዒሳ የሚያምን በእርግጥ የሚያምን እንጂ አንድም የለም እያለ ይናገራል ል ቀብለ መውቲሂ እርሱ ከመሞቱ በፊት በሚያምር ቢሆን እንጂ እያለ ይናገራል። እሺ ኦኬ ኦኬ። እሺ ካልክ እሺ። ግን እኔ እንደተረዳሁት ከመሞቱ በፊት የሚለው የመጽሐፉ ሰዎች ነው የመሰለኝ። አንተ ካልክ እሺ እሺ። ከአዲስ ላሳየ ነቢዩ መሐመድ ስለ ላ ስለም ወደፊት መጥቶ እንደሚሞት የተናገሩበት ሐዲስ ላይ ሊኖር ይችላል። ለምን ሐዲስ እኔ ቁርአንን ነው በደንብ የሚቀበለው እና ቁርአን ይህ ማመን ላይ ትንሽ ሰው ስለተናገረ የአዲስ እኔ ሙሉ በሙሉ አላምንም እና ዛ ነው። ነቢዩ መሐመድ ሻል በስንት ዓመቷ ነው ያገባ? በዘጠኛ መቶ በዘጠኛ መቶ ነው። ከአዲስ ነው ከአዲስ ብለህ ነበር።

እኔ ጥያቄ አለኝ። የሆነች ጓደኛ አይነት እና ጠይቅልኝ ብላኝ ነው። ጥያቄው ምንድን ነው የሚለው፣ የምሰራበት እቃ ነው መሰል ሱቅ መሰለኝ የምትሸጠው ና አለኋል አላውቅም ብቻ እቃውን ዋጋውን ጨምሬ ብሸጥ ችግር አለው እንዴ አለች ሰዎቹ አያውቁም ሁለት ነው መሰል የምትሰራው ና አንድኛ ይቱ ታውቃለች አንድኛ ይቱ አታውቅም አለች ማለት ነው ይሄ እንዴት ይታያል እነሱ ከሚሉት በላይ ነው መሰል ጨምራ የምትሸጠው ና ትርፉን ደግሞ ያንን ለራሷ ነው መሰል የምትወስደው

ሀገሪቱ ጸጋ ባለቤት ከሆነች ያ መሪ የሀገሪቱን ሰዎች ሀብት በሀብት ያደርጋቸዋል። መሲሆ እንደዛ የሚያደርገው ገንዘብንም ይለቃል። አለም አሉ የዓለም ሕዝብ እንዳለ በቃ በጸጋ እንዲትረፈረፍ ያደርጋቸዋል፣ ይሰጣቸዋል። ሊያነው ራይስ ያኔ መሪ ነው መንግስት ነው መልካም መሪ ነው። አያቸው አይደለ የዛኔ በእርሱ አገዛዝ ጊዜ ሰዎች አይበደሉም። ፍትሐዊ የሆነ መሪ ነው። ነብይ ነውና ነቢያቶች አምላክን ህግና ስርዓት በምድር ላይ

እኔን ቢፈሩ ማለት እርሱ ባወረደው ሕግና ስርዓት ቢተዳደሩ ቢኖሩ ጸጋን፣ በረከትን ከሰማይ ከምድር ባወረድኩላቸው ከምድር ባወጣውላቸው ነበር አለ። በመሲሁ ዘመን ቅድም እንዳልኳቸው ከላይ ምን አሉ ነብስ ላ ስለም ሰዎችንም ወደ ኢስላም ይጠራል አሉ። በእርሱ ዘመን አንድም ሌላ እምነት አትኖርም አሉ ከኢስላም ውጭ። ስለዚህ የምድር ሰው እንዳለ ለአንዱ አምላክ ለአላህ የሚገዙበት ጊዜ ነው። አላህ ዛኔ ቃሉን ይፈጽምላቸዋል። እኔን ከተገዙ የምድር ሰዎች ጸጋና በረከትን አትረፈርፍላቸዋለሁ እንዳለው በዚህ ምክንያት አንዱና ብቸኛ የሆነውን አምላክ በማምለካቸው ምክንያት ሰዎች ገዛኔ ጸጋና በረከት ለምድር ሰዎች ይተረፈርፋል ማለት ነው። ወሃ ሆ ዘመኑ ሰ የመሲሁ ዘመን። እሺ ኡስታዝ፣ ሰላም አለይኩም። ወአለይኩም ሰላም ረመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ማለት

እህል ነው እንዲሰጥ ያዘዙት፣ ይሏቸዋል። እህል ነው እንዲሰጥ ያዘዙት። ነቢ ስለ ላ ስለም እዚህ ሐዲስ ላይ ምን ይላል? ልብ በሉ። የጅማ ዘካት ልፍጥር ከአሁኑ ሰዓት ጀምሮ ነው የሚሰጠው። እሺ። ነቢያቸው ስለ ላ ስለም ዘካት ልፍጥር ግዴታ አድርገዋል በሚችል ሰው ላይ። ያልቻለ የለበትም ይቀበላል እንጂ አይሰጥም ካልቻለ ሰው። ይሄ ነው እና የአላህ መልእክተኛ ነቢዩ ስለ ላሁ ለ ስለም ዘካት ልፍጥርን በወንድም በሴትም ላይ በትልቅም በትንሽም ላይ ግዴታ አድርገዋል፣ ግዴታ አድርገዋል። ይህን ነው ሷዕን ነው ያሉት። ሷዕ ጣሳ ነው ማለት ነው። ይህ በዚህ ዘመን አራት እፍኝ ነው ያዕኒ አራት እፍኝ ነው። አስበ ይህ ነው። ይሄ አንድ፣ ሁለት፣ ሶስት፣ አራት። በዚህ እፍኝ አራት ማለት ነው። በዚህ ነው እና በዐሊሞች መካከል ታዲያ በኪሎ ስንት ሊሆን ይችላል በሚለው፣ ሶስት ኪሎ አካባቢ እንደሚሆን ተናግረዋል ሸይኽ አብዱልዐዚዝ ቢን ባዝ ረሒመሁላህ። ስለዚህ በአንድ ሰው ላይ አራት ኪሎ ይለርስበታል። እንዳጠቃላይ በእህል ነው ሊሰጥ የሚገባው። ሽ ይቅርታ፣ አራት ኪሎ አልኩኝ፣ ሶስት ኪሎ አራት ሶስት ኪሎ እና በእህል ነው የሚሰጠው። እሺ፣ ይህንን በአካባቢያቸው ያሉ የመስች መሪዎች እናንተ ሰብስበው የሚሰጡት ከእናንተ ገንዘቡን ተቀብለዋችሁ ከዚያ በኋላ እህል ገዝተው የሚሰጡ ከሆነ ችግር የለው። ገንዘቡን ከሆነ ግን አይሻልም። በዚህ መልኩ አልታዘዝ ነብስ ላ ስለሚያዘዙት በእህል እንዲሰጠ ነው። እሺ፣ እኮ እንዴት ነው?